በማክሮ ኢኮኖሚ ማሻሻያውና በኢትዮጵያ ታምረት ንቅናቄ የማምረቻው ዘርፍ በከፍተኛ ሁኔታ መነቃቃቱ ይታወቃል። በተለያዩ ችግሮች ምክንያት ምርት አቁመው የነበሩ በርካታ ኢንዱስትሪዎችም ወደ ማምረት ስራ ተመልሰዋል። ከነዚህ መካከል በ1953 ዓ ም የተቋቋመውና በኢትዮጵያ የመጀመሪያው የከረሜላ ፋብሪካ ይጠቀሳል። በብዙዎች ዘንድ ተወዳጅ የነበረውና ከ14 ዓመታት በፊት የምርት ስራውን ያቆመው የደስታ ከረሜላ በድጋሚ መመረት ጀምሯል። የፋብሪካው እንቅስቃሴ በተመለከተ ባልደረባችን ሳምሶን ገድሉ ያዘጋጀውን ዘገባ ተከታትለን እንመለስ። የብዙዎቻችን የልጅነት ትዝታ ነው ደስታ ከረሜላ። ታዲያ ይህ ደስታ ከረሜላ ከረዥም ጊዜ ከገበያ መጥፋት በኋላ ዳግም ነፍስ ዘርቶ ወደ ገበያው እየመጣ ይገኛል። አሁን የምገኘው ወንጂ ሸዋ ነው። እዚህ ወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላን ዳግም እያመረተ ይገኛል። ምን ይመስላል? አብረን እናያለን። ተከተሉኝ። የደስታ ከረሜላ በመሰረቱ ሲቋቋም የስኳሩን ለማስተዋወቅ ያኔ የተቋቋመ ነው። ከስኳሩ ጋር በነፃ ይሰጥ ነበር። ማለት ከረሜላ የብዙ ወጣቶች ትዝታ፣ በወቅቱ የነበሩ ወጣቶች ትዝታ፣ የህፃናት ትዝታ የነበረ ከረሜላ ነው። እንግዲህ ከረሜላ ፋብሪካ ከመዘጋቱ ከዛሬ 14 ዓመት በፊት ከረሜላ ፋብሪካ ላይ የቀን ሺፍት ሱፐርቫይዘር ሆኜ ሰርቻ አለው። ቴክኒካል መሀንዲስ ነኝ። ከረሜላ ፋብሪካ ለረጅም ዓመታት ቀደም ሲሉ የእኛ አባቶች በነበሩ ጊዜ ቀደም ሲል በጥሩ ሁኔታ ሲሰራ ነበር፣ አብሬያቸው ሰርቻ አለው አሁንም ፋብሪካው ከተከፈተ በኋላ ተመልሼ እንደገና እዚህ ፋብሪካ ላይ ኃላፊ ሆኜ ተመድቤ ለመስራት በመቻል በጣም ደስተኛ ነኝ። ደስታ ከረሜላ ለረጅም ጊዜ ተዘግቶ ቆይቶ አሁን በቅርቡ በተደረገው ጥናትና በተሰጠው አመራር ወደ ነበረበት ተመልሶ የመግባት ስራ ሰርተናል። እንደምታዩት ወደ ተግባር ገብቷል፣ ወደ ማምረት ገብቷል። እንደ ሀገር ያለው የከረሜላ ፍላጎት በጣም ሰፊ ነው። አሁን ያለው የገበያ አቅርቦቱን ስናይ ከ46 እስከ 50 ፐርሰንት የገበያ ፍላጎቱን የሚያረካው ነው። ደስታ ከረሜላ ይህንን ያለውን የገበያ ፍላጎት የሚሞላ ተደርጎ ሊወሰድ ይችላል። ፋብሪካው አሁን ባለው ካፓሲቲ በቀን እስከ 2400 በአመት እስከ 2400 ቶን የማምረት ካፓሲቲ ያለው ፋብሪካ ነው። ስለዚህ አመታዊ የራሱን የሆነ ኢንቨስትመንት ወጪ ሌሎች ማሻሻያዎችን ተደርገውለት ሸፍኖ ትርፍ ሊያመጣ የሚችል ፋብሪካ ነው ማለት ነው። ሁለት መሰረታዊ የሆኑ ግብአቶች ነው ከረሜላ የሚመረት የመጀመሪያው ስኳር ነው። ስኳር ደግሞ ወንጂ ሸዋ ስኳር ፋብሪካ ራሱ የሚያመርት ነው። እሴት ጨምረንበት ለገበያ የምናቀርበው አንድ ፕሮዳክት ነው ማለት ነው። ሁለተኛው ግሉኮስ ነው። በግሉኮስ እና ስኳርን አደባልቀን አቅልጠን በአዋህደን ነው የምንሰራው ማለት ነው። ቅድም እንዳያችሁት ከዛ ጋር ከተዋህደና ከቀለጠ ስኳሩ ከቀለጠ በኋላ በደንብ አንድ ላይ ይፈላል። ከፈላ በኋላ የተለያዩ ቃናዎች እንዲኖሩት የሚጨምርበት ግብዓት አለ። ከዛ አንጻር የወንጂ ሸዋ ስኳር ፋብሪካ ደስታ ከረሜላ ዘጠኝ አይነት ጣዕሞችን ያመርታል ማለት ነው። ሌላው ሲትሪካሲድ ሲትሪካሲድ ይሄ የከረሜላው ለረዥም ጊዜ እንዲቆይ ሳይበላሽ ለብዙ ዓመት ሼልፍ ላይ ሁሉ ለመጨመር የሚጠቅመን ኬሚካል ነው። እሱ ሊጨመርበትና እሱ ከተጨመረበት በኋላ እያንዳንዱ ቡኮ አይታችሁ ከሆነ ወፍራም ያ ወፍራም እንደገና በሮፕ ሳይዚንግ ወይም ደግሞ ባች ፎርሚ ማሽን ላይ ባች ፎርሚ እንዲደረግ ይደረጋል። እዛ ላይ ይዋህዳል። የራሱ የሆነ የማይቆራረጥ ሰንሰለታማ የሆነ ገመድ እንዲፈጠር ይደረጋል። ገመዱ ከተፈጠረ በኋላ እያንዳንዱ ደግሞ ድሮፕሌት ቆርጦ ይዋወጣል ማለት ነው። ከረሜላው ከተሰራ በኋላ ያ ከረሜላ መድረቅ አለ። ስለዚህ ማድረቂያ የሚያደርቅ ማሽን አለ። ካደረቀ በኋላ ደግሞ ይታሸጋል። እነዚህ በአጠቃላይ ስናይ የራሱ የሆነ በየስምንት ሰዓቱ የሚሰራ ዑደት ነው።